ሰላም የዩቲዩብ ተከታታዮች፣ ዛሬም እንደተለመደ እናንተን ያልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅበላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደወለው መልክት መጫ እንዳረሱ አዳዲስ ይወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናልኝ ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ። ቪዲዮችን ደግሞ ስጀምሩ ላይክ በማድረግ ጀምሩ። ሶስት ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ብላችሁ ዳግም ህልሙን ላኩልኝ ማለት ነው። ሶስት ቪዲዮ ግን ማክሲሙም ማየታችሁ እንዳረሱ ድግግሞሽ እንዳይኖር ማለት ነው። ቪዲዮ ሲረዝም በማፍጠኝ ለት አሁን ወደ እናንተ ምፍጭ ወስዳችኋለሁ። ሃጎስ መቅዲ ሰላም ሰላም። ነብር ማየት ምንድን ነው? ቤት ውስጥ ነብር ገብቶ አልወጣለኝ ስጋ ብሰጠው ስጋውን ጨርሰው ቁጭ መልሶ ብሰጣ በልታ ቁጭ። ሰዎች አይገቡም አይወጡም። በጣም ፈራን። እንድነ ውድ አመሰግናለሁ። እሺ፣ ነብር የሚያመላክተው በጣም ቆንጆ ነው። አቡነ ገብረ መንፈስ ቅዱስን ያመላክታል። በጣም ቆንጆ ነው። ሚራን ሰላም፣ መቅዲ በህልም አረብ ሀገር ለመሄድ ፈልጌ አየር መንገድ ነበርኩ። ችግር አለ ብለው ወደ ኋላ አስቀርተውኝ ከእኔ ጋር የነበሩ ልጆች ወደ ፕሌን ሄዱ ሄድን ብለው እኔ ቆይ እናስተካክልልሽ ብለው ተካክሎልሻል ሂጂ ሲሉኝ እየሮጡኝ ከኔ ፊት የቀደሙትን ልጆች ትቼ ወደ ፕሌን ለመግባት ስሮጥ ማየት እንደሚሆን። እሺ ያው በፕሌን መሳፈር የሚወት መሳካትን ነው የሚያመላክተው። ያሰብሽ ወይም ደም ይሳካ የሚያመላክት ነው። መሀል ላይ ግን ትንሽ የሆነ እንትን ቢኖረውም ያው ግን ካሰብሽበት እንትን እንደምትደርሺ ያሰብሽበት እንደምታሳኪ የሚያመለክት የሚያመለክት ነው። በጣም ቆንጆ ነው። ጽጌሬዳ፣ እንዴት ነሽ? እግዚአብሔር ይመስገን። በህልማ አንድ አባት የአንገት ሀብል ሲያረግሉልኝ፣ ነገር ግን ሀብሉ ማርጫዎች የለውም። አንገት ሀብል ሴት ልጅ ነው የሚያመለክተው። ሀብል ሴት ልጅ ነው ያመለክትሻል። ኤደን ሰላም፣ እቅዴ ለዚህ ቤት አዲስ ነኝ ዌልካም ብያለሁ። እባክሽ ግራ ገባኝ። ደጋግሜ አያየው ህልም ነው እባክሽ መልሽን። የሆነ ቤት ወተት ልንጠጣ ሄደን፣ ወተቱ ሳልጠጣው፣ የእኔ ጫማ ቀይ ነበረ፣ ነገር ግን የእኔ ጫማ ወስደው የእነሱን ሰማያዊ ጫማ ትተውልኝ ሄዱ። እሺ ያው ወተት የምኞት መሳካትን ያመላክት ነበር። አልጠጣሹ ግን የምኞት መሳካት ነበር ወተት ቀይ ጫማ ያው ትንሽ እንትን አደለ፣ ምክንያቱም የሆነ ችግር ወይ የሆነ በጤና ላይ የሆነ ችግር እንደሚመጣ የሚያመላክት ነበረ። ግን እሱ አለፈ። ያው ሰዎች ወስዶ ሌላ ሲያስቀምጡልሽ ነው ያየሽው። ስለዚህ ያ ነገር በመልካም እንደሚቀየር ነው የሚያመላክትሽ። በጣም ቆንጆ ነው። ያው በጸሎት የሚስተካከል ነው። ያው ቀይ ጫማ ትንሽ ያው በጤና ላይ ትንሽ እክል እንደሚገጥ የሚያመላክት ነው ግን ያው እሱ ተቀይሮ ወደ ሰማያዊ ሆኖ ነው ያየሹው። በጣም ቆንጆ ነው። የማርያም ልጅ ሰላም ላችሁ። መቅዴ አሜለሁላችን በጣም ተደጋጋሚ ልጽፍልሽ አይታይም ኮፒ አያረግም። ደጋግሜ ከመጽሐፍ የተነሳ አሁን ሰለቸኝ፣ ትግስት አለቀ። ምነው ህልሙ ባይፈታ አእምሮዬ ዞረ እኮ። በስመ አብ ወወልድ ወመንፈስ ቅዱስ። ከአስር ጊዜ ይበልጣል እኮ የጻፍኩልሽ። አሁን ድግሜ ልጽፍ ነው። እሺ እኔም እኮ የቱጋ እንደሆነ ላገኝ አልቻልኩም እውነት እንጂ ያው ደስ ይለኛል። የላካችሁት ሁሉም ሲፈታ ደስ ይለኛል። እሺ፣ አሁን እዚህ ጋር ይሄን ይጻፍሽልኝን። እሺ፣ አገኘሁት ህልሙ የቱካ ነው። እሺ፣ ኮፒ ማድረግ እምቢ ካለ ወይ እዚህ እችጋ መጻፍ ትችይ ነበር። ያው ደግሞ ለመጻፍ የሆነ ረዥም ነው። ደግሞ ብጽፍልኝ አሪፍ ነበር። እሺ፣ ለማንኛውም እፈልገዋለሁ። ምንም ማድረግ አልችልም፣ ግን ያው የተለያየ ቦታ ካስቀምጣችሁ እንደዛ ነው። አላገኘውም። ግን ከአስር ጊዜ በላይ ጽፈሽ ግን እርግጠኛ ነኝ። አልፊ አይሆንም ወይ ስልኪው እዚህ ላይ ይገባልኝ ይሆናል አላውቅም። እንጂ እያየው አላልፍም ሽ ለማንኛው ፈልገዋለሁኝ። እና ሰላም፣ መቅድዬ ተባረኪ። አሜን ህልሜ ድሮ ሰፈር ነው። ከጭቃ ውስጥ የጣት ብሪጆ ጌጥ ይህን ተፈቷል። በእርግጠኝነት አይደል ካለፈው ቪዲዮ ላይ ይመስለኛል። ፍሪ ህይወት ሰላም ላንቺ ይሁን መቅዲ። በህልም የሃይላንድ ዘይት አቀፌ አየሁ። ምን ይሁን ዘይት በጣም ቆንጆ ነው። ዘይት ቆንጆ ነገር ነው። የሚያመላክሽ በረከት ነው። ቆንጆ ነው። የች በህን ፍርድ ቤት አራት አመት ከስምንት ወር ተፈርዶበሃል ይለኛል። ግን የተፈረደባቸው ስም ዝርዝር የሚነበብበት ደግሞ አብሪ ታስረን የወጣ ነው ልጁ ነው ሲነግረኝ፣ ጓደኛ አጠገቤ ነበረች እና እሷ ሄደች። ከዛ እኔ ተመልሼ ግልባጭ ወረቀት ስጡኝ ስል የለም አሉኝ። ከዛ እኔ እየሮጥኩ ወደ ሚስቴ ሄድኩኝ። ያው እስር ምናምን በኃጢአት መታሰር በኃጢአት ውስጥ መግባትን ነው የሚያመላክተው። ሲፈረድብህ ምናምን ያው ሰዎቹን እንትን ሊያቀርቡብህ እንደሆነ የሚያመላክት ነው። ያው ጸሎት ማድረግ ነው ነው። አበባይ ሰላም መቅዲ፣ እንኳን አደረሰሽ እንኳን አብራ ድርገስ አደረሰን የሚል መንገድሽ። ግራውንድ ፕላስ ስሪ ላይ ነው ቤት እና በረንዳው ላይ ቆሜ ድመት ያረጀ ነው ዛፍ ላይ ቆሞ እያየኝ ይጮሃል። ከዛ ወደ ታች ሲጠፋ አየው። እሺ ድመት የቅርብ ሰው ጠላትን ነው የሚያመላክተው። የቅርብ ሰው ሆኖ ለእኛ ጥሩ ነገር የማይመኝልን ሰው ነው የምታመላክተው ድመት። እና ያው ጸሎት አድርግ። መጮሁም ያው የሆነ እንትን በዙረሽ ያለውን ሰው ትኩረት አድርገሽ እንትን በየሆን ላንቺ ወቀ ሳምንም ላንቺ እንትን የማይልሽን ነገር የሚያመላክተውና ጸሎት አድርጌ ትናንት እንዴት ነሽ? እግዚአብሔር ይመስገን። እኔ ያየሁትን ከስውራ ማርያም ከተመለስኩ ሌሊት ነበረ። እኔ ልጄ ስጋ ለመግዛት በመንገድ ላይ ነበርን። በመንገድ ላይ ረጅም ጸይም ያለ ሰው አግኝተን ቆንጆ ስጋ ቤት እንዲያሳየን ነገርኩት። እሱም ንጹህ እና የሚያምር ስጋ ቤት ወስዶ አሳየን። በደስታ ስንገዛ ያለን እነዚያ ነገሮች እያሳየን ሲሆን እንደገና እሱ በጣም ቀይ ሴት ጋር መጣች። ያቺ ሴት የምታውቀኝ ይመስለኛል፣ እኔም የማውቃት ይመስለኛል። ግን ከኔ ጋር ልትነጋገር ወይም ልትታይ ፈቃደኛ አልነበረችም። ይህምን ማለት ነው። መደ ቆንጆ ይቅርታ፣ አመሰግናለሁ። መብራን ተባርክሻ። አሜን ብያለሁኝ እናት እሺ ፀይም ሰው በህልማይ ቅዱስ ገብርኤልን ያመላክትሻል። መንገድ የህይወት መንገድ ነው የህይወት መንገድ ነው የሚያመላክትሽ። ስጋ የተሰቀለ መሸጫ ቦታ ላይ ስጋ መግዛት ቆንጆ ነው፣ ሲሳይ ነው፣ ቆንጆ ነው። ሌላኛው ደግሞ ቀይ ሴት ያው በመቤቴ ነው የምትመሰለው። ጥሩ የሆነ ንጹህ የሆነ ቦታ ላይ ወስዶ ሲያሳያቸው በጣም ቆንጆ ነው። ቅዱስ ገብርኤልን ያመላክትሻል። ጥሩ ነገር እንደምታገኝ የሚያመላክት በጣም ቆንጆ ገነት። ሰላም መግቢ፣ ሰላም ሆኑ። ጎረቤታችን ናቸውና ቤተሰብ ተሰብስቦ ድንጋይ ወደ እናቴ ይወረውራሉ። እኔ ደግሞ እናቴን እንዳትመቷት እያልኩኝ አቅፍ አድርጌ አለቅሳለሁ። በጣም እጩኋለሁ። ማዕሪፍ ይችልኝ። እሺ አንደኛ ድንጋይ መወርበር መጥፎ ቃላትን ነው የሚያመላክተው። እናት ላይ የሆነ መጥፎ ቃላትን ኃይለ ቃላት የሚናገሩ እንደሚኖሩ የሚያመላክት ነው። ለአንተ ግን ለቅሶ ደስታ ነው የሚያመላክተው። ያው እሷን እናትህን ደግሞ ስትከላከል ያየኸው በጣም ቆንጆ ነው። ያው መጥፎ ቃላትን ነው የሚያመላክተው። ድንጋይ መወርዋል ያው ከሌሎች የሚመጣ መጥፎ ነገር ስላያሳቸው መጥፎ የሚል ነገር እንደሚኖር ጸሎት ማድረግ ነው። ስታስጥላቸው ማልቀስም ደስታ ነው የሚያመለክተው። መቢቴ ሰላም ንግዲ በህልም የሆነች ሴት አግኝቻት አምልጭ ጃፓንስ ገባ አግኝታኝ አምልጭ ጃፓን ገባሁ አየሁ ከዛ በፊት ከአቡ ዳቢ በእግር ጥቁር እዚህ ጋር አልተነበበልኝም። እሺ ማምለጥ ምናምን ጥሩ ነገር ነው የሚያመላክተው። ከሆነ ነገር ማምለጥ መጥፎ ከሆነ ነገር ላይ ማምለጥ ነው የሚያመላክተው። ከዛ ነገር ማምለጥ በጣም ቆንጆ ነው። ግን እዚህ ጋር አልገባኝም። አቡዳቢ በእግር ተርኪ በእግር ገባሁ ነው። መንገድ የህይወት መንገድን ነው የሚያመላክትሽ። ግን እዚህ ያልሽኝ መጨረሻ አልከባኝ ያልሽኝ እናት፣ ወይ ደግመሽ በደንብ ጻፍልኝ። ኤፍሬም፣ ቡና መጠጣት ቡና መጠጣት በህይወት እርካታ ማግኘትን ያመላክታል። በጣም ቆንጆ ነው። እንደተመቻቹ ተስፋ አረጋለሁኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡን ላይክ ሼር ማድረግ እንዳረሱ ይደውል ምልክቷን መጫን እንዳረሱ አዲስ ሲወጣ እንደራሳችሁ ማለት ነው ቪዲዮቹ ሲረዝሙ ያው በማፍጠኛ ማየት ትችላላችሁ። ሶስት ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ካላችሁ ይህን ስርህ ሁሉም ማስቀመጣችሁ እንዳረሱ ነፃ ይሄን ይመስላል። ስለ ተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ